አሰላሙ አለይኩም ወንድምና እህቶቼ የአሜሪካው ፕሬዝዳንት ሰሞኑን ከፍተኛ የአሜሪካ ባለስልጣኖችንና አንጋፋ የቢዝነስ ስራ አስፈጻሚዎችን ያቀፈ ቡድንን ይዞ ወደ በርካታ የመካከለኛው ምስራቅ ሀገራት ጉብኝት ማድረጉ ይታወቃል። በዋናነትም እነዚህ ሀገራት ዩናይትድ አረብ ኤምሬት ወይም ዩኤኢ፣ ኳታርና ሳአውድ አረቢያ ናቸው። ጉብኝቱ በቢዝነስ ስምምነቶችና ኢንቨስትመንቶች በትሪሊዮን ዶላሮችን ያስገኘ እንደመሆኑ ዜናውን አጨናንቆታል። ይኸውም ዩናይትድ አረብ ኤምሬትና ኳታር በአሜሪካውያን ገበያ ላይ ሀብት ለመደጎም የሚውል ስምምነት ነበር ያደረጉት። ሌላው ይህን ጉብኝት በአይነቱ አዲስ የሚያደርገው ከስምምነቱ ባሻገር የገልፍ መሪዎች የሆኑትን ሙሐመድ ቢን ሰልማንን የሳውዲ አረቢያውን አልጋወራሽ ከሶሪያው አዲሱ ፕሬዝዳንት ካልሻራ ጋር ማግኘቱ ነበር። ይህም ግንኙነት በሶሪያ መሪና በአሜሪካ ፕሬዝዳንት መሃል ከ25 ዓመት ወዲህ የተደረገ የመጀመሪያው ይፋዊ ግንኙነት ያደርገዋል። ነገር ግን የጉብኝቱ ዋና መነጋገሪያ ርዕስ የሆነው ይህ ክፍል አይደለም። የሁሉንም ሰው ትኩረት የሳበውና የዓለም ህዝብ መነጋገሪያ ርዕስ የሆነው ጉዳይ ሌላ ነገር ነበረ። ትናንትና በዩናይትድ አረብ ኤሚሬት በነበረው የአቀባበል ፕሮግራም ወቅት ኦንላይን ላይ ቫይራል የሆነ አንድ ክስተት ተፈጽሟል። ከክስተቱ ላይ የተወሰደ አንድ ክሊፕ በከፍተኛ ሁኔታ በማህበራዊ ሚዲያ ላይ በመዘዋወር ስለተደረገለት ያልተለመደና እንግዳ ባህሪ ያለው አቀባበል በዓለም ህዝብ መሃል መነጋገሪያ እንዲሆን አድርጓል። የትራምፕን አቀባበል የሚያሳየውንና የዓለምን ትኩረት የሳበውን የዩናይትድ አረብ ኢምሬቱን ቪዲዮ ክሊፕ አይተንንም። ይህ ከዩናይትድ አረብ ኢምሬት የተለቀቀ ቫይራል የአቀባበል ክሊፕ ኢንተርኔቱን እንደ ሰደድ እሳት አጥለቅልቆታል። ለትራምፕ አቀባበል ያደረጉለት የዩናይትድ አረብ ኢምሬት ባለስልጣኖች ብቻ አይደሉም። ይልቁንም ከ20 እስከ 30 የሚደርሱ የኢምራቲ ሴቶች ባህላዊውን ጸጉርን የመወዝወዝ ጎሳዊ ጭፈራ ማለትም አልአያል በመባል የሚታወቀውን የጭፈራ አይነት በማሳየትም ጭምር ነበር። ይህ ባህላዊ ትዕይንት በባህላዊነትና በተለምዶ የሚደረገው ስነ ግጥሞችን፣ የከበሮ ምቶችንና ሰልፈኛ ሰዎችን ያቀፈን የጦር ትዕይንት በማመሳሰል በሚደረግበት ወቅት ነው። አል አያል መዝናኛ ብቻ ሳይሆን በዩኔስኮ ከሰው ልጆች የማይጨበጥ ባህላዊ ቅርስ ውስጥ እንዳንዱ ተቆጥሮ እውቅና የተሰጠው ነው። ባህላዊ ቀሚስ የለበሱ ሴቶች በህብረት ሆነው ረጅም ጸጉራቸውን የሚያወዛውዙበት ትዕይንት ነው። ትርኢቱ የበደዊዎች አቀባበል የሚባለው አይነት ነው። የእንግዳ ተቀባይነትንና የባህል ተምሳሌት ነው። ነገር ግን የኩራት መገለጫ መሆን የነበረበት የኢምራቲዎች ማንነት መገለጫ መሆን የነበረበት ይህ ባህላዊ ጭፈራ የዓለም ህዝቦች መቀለጃ ሆኗል። ማኅበራዊ ሚዲያው ከኢስላም ጠሎች ዘንድ በሚላኩ የአሽሙርና የፌዝ ምስሎች ተጥለቅለቋል። ብዙዎቹም በኢስላማዊ ባህሎች ላይ ሲያሾፉና ፍጹም አስቂ ስለሆነው የአቀባበል ሥነ ሥርዓት ሲጠይቁ ታይተዋል። ይህ በእርግጥ የኢስላም መገለጫ አይደለም። በሴቶች የሚደረግ ጭፈራ ከኢስላም ጋር ምንም አይነት ግንኙነት የለውም። ምንም እንኳን ዩናይትድ አረብ ኢምሬት አብላጫ ሙስሊም የሚኖርባት የአረብ ሀገር ብትሆንም የበደዊ ወይም የዘላን ጎሳዎቹ ባህል እንደ አንድ አካል የሆነው ጭፈራ በኢስላም እውቅና የተሰጠው አለመሆኑን ሊቃውንቶች ይገልጻሉ። ኢስላምስ እንዴት ሴቶች በሙዚቃ ላይ እንዲሳተፉ ጸጉራቸውን ገልጠው በጭንቅላታቸው እንዲጨፍሩ ይፈቅድላቸዋል በማለትም ያነሳሉ። ኢስላም የጨዋነት ሃይማኖት ነው። ሆኖም ሆኖም ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደረገው በእዛ የአቀባበል ጭፈራ ወቅት የታየው ነገር ከጨዋነት ውጭ ያሉ ነገሮች ሁሉ የተንጸባረቁበት መሆኑ ብዙዎችን አስቆጥቷል። በሌሎች በርካቶች ዘንድ ደግሞ መሳቂያና መሳለቂያ ሆኗል። የዚህ አይነት ተግባሮች ምንም ያህል ከአካባቢው የጎሳዎች ልማድ ጋር የተዋሃደ ቢሆንም እንኳ መወገድ ይገባቸው ነበር በማለት ይጠይቃሉ። ዩናይትድ አረብ ኢምሬት በዘመናዊነቷና በብልጽግናዋ የምትታወቅ ሀገር፣ ማንነቷን ለዓለም ለማሳየት የመረጠችበት መንገድ በቁርአን አይደለም፣ በስግደት አይደለም፣ በሂጃብ አይደለም፣ በመሰብሰብ በጨዋነትም አይደለም። ይልቁንም በሙዚቃ በጭፈራ፣ ፀጉርን በመግለጥና ከተከበረ አቀባበል ይልቅ አስፈሪ የሆነ የሚያውክ፣ የሚያቃዥ የአምልኮ ስርዓት በሚመስል መንገድ ነው። የሚገርመው ደግሞ ይህ አልበቃ ብሎ በትራምፕ ጉብኝት ጊዜ በአቡ ዳቢ የሚገኘው ታላቁ የሸህ ዚያድ መስጅድ ለአምላኪዎች ለሰጋጆች ተዘግቶ ውሏል። ለምን? ትራምፕ በሰላምና በብቸኝነት ውስጥ ሆኖ መስጊዱን እንዲያይ ሲባል። ደርሳ ነው። ሙስሊሞች ሲሰግዱ ቢያይ አዛን ሲባል ቢያዳምጥ የእስላምን ውበት ቢመለከት የአንዲት ሙስሊም ሀገር የማንነት መገለጫ ሊሆን የሚገባውን ትዕይንት ቢያይ የበለጠ ለእርሱስ ትርጉም አይሰጠውም ነበር? መስጊዱ በዝምታ ተውጦ ትራምፕ ውበቱ ሊታየው ይችላል። ነገር ግን መስጊዱ የተገነባበት ዓላማው የሆነውን የስግደት ውበት ሊሰማው አይችልም። ይህንን ከኳታር ጋር ስናነጻጽረው በ2022 በተካሄደው የፊፋ የዓለም ዋንጫ መርሃ ግብር ላይ ቁርአን ተቀርቷል። በስታዲየሙ ግድግዳ ላይ የሐዲስ ጥቅሶች ተጽፈዋል። ታዋቂ የሙስሊም ሊቃውንቶች ወደ መድረክ ተጋብዘዋል። ለመላው ዓለም የኢስላምን ውበት ለማሳየት ሲባል ኳታር እኛ ሙስሊሞች ነን እንኮራበታለንም የሚል መልእክትን ለዓለም አስተላልፋለች። ነገር ግን የዩናይትድ አረብ ኤሚሬትስ ትርኢት ምን ትርጉም አለው? ለዓለምስ ህዝብ ምንድን ነው የሚነግረው? የዩናይትድ አረብ ኤምሬት የጎሳ ጭፈራ ሴቶች ጭንቅላታቸውን ከላይ ታች እያደረጉ መሕረም ባልሆነ ሰው ፊት መጨፈር የዚህ ስፍራ መገለጫ ባህል ነው የሚል መልእክት አስተላልፈዋል። የባሰው ደግሞ ይህ ሀገር ጎረቤታቸው በረሃብ እየተሰቃዩ በጣር እየጮሁ በትሪሊዮን ዶላር የሚቆጠር ስምምነት ማድረጋቸው ነው። ነቢዩ ሙሐመድ ሶለላሁ ዓለይሂ ወሰለም እንዳሉት ጎረቤቱ ተርቦ እርሱ ጠግቦ ያደረ አማኝ አይደለም ብለዋል። ይህ የአረብ መሪዎች የሚያሳዝን እውነት ነው። በዓለም መሪዎች ፊት የአማኝ አጋሮቻችንን የሞት ጩኸት ለቅሶች ላይ ብለን ስንጨፍር ምን አይነት ኢስላምን እያሳየን ነው? የዓለም ህዝብ እያየን ነው። ከሁሉም በላይ ደግሞ አላህ ስራችንን እያየ ነው። ሳይረፍድ በፊት አላህ መሪዎቻችንን ወደ ቀጥተኛው መንገድ እንዲመራቸው እንጸልያለን፣ አሚን።